ቅያመ ሌይል ጀነት ከሚያስገቡት ትልልቅ ሥራዎች አንዱ ነው። ትልልቅ ሥራዎች አንዱ ነው። ነቢያችንም ወሰሉ ቢሌይሊ ወናሱ ኒያም ሰው በተኛበት ለሊት ተነሳ ስገድ ብለዋል። ጀነት የሚያስገባው አንዱ ቅያመ ሌይል ነው። ቅያመሌይል የሷሊሖቹ ባህሪ ነው። የአንቢያዎቹ መንገድ ነው። ቅያመት ለይል ነብያችን ነቢያችን አለህ ሰላት ወሰላም ዋጅብ ተደርጎባቸው በስርዓት ይሰግዱት ነበር። በነቢያችን ብቻ ነው? ከነቢያችን በፊት የነበሩት አንቢያዎች ቅያመት ለይል ዋጅብ ሁኖባቸው ነበር ወይ አይደለም? የሚል የዑለማዎች ሰፊ ይወጋል። ሂዶ ሂዶ ግን ቅያመት ለይል የተሰጠሰው አላህ ብዙ ነገር ሰጥቶታል። አብዱላህ ብን ዑመር

ያየ ሰው ያ ረሱለላህ ዛሬ እንደዚህ ሆኖ አየሁኝ ይላቸዋል። ተፍሲሩን ይነግሩታል አሉ እና እና አንድ ጊዜ እንደው አንቺ ነፍሴ አላህ ኸይር ቢሻልሽ ኑሮ የው መና ማይተሽ የአላህ መልእክተኛ ረሱል ሰለላሁ ዓለይሂ ወሰለም ይፈቱልሽ ነበረ ያልታደልሽ ብዬ ራሴ ጋር ብቻ እናወራዋል። እንደዛ አውርቼ ሳልቆይ በመናሜ የጀሃነም መላይኮች መጥተው ይሄ የኛ ነው ብለው ሊወስዱኝ ተሻሙኝ። የጀነት መላይኮች መጡና የኛ ነው የእናንተን አይመለከትም ብለው ቀምተው ወሰዱኝ። አሁን ይሄንን ለወራ ብዬ ማውራት ሀያ አድርጌ አድርገ ተውኩኛል። አላስችልህ አለኝና እህቴ ጋር ሄድኩኛል። የአብዱላህ ብን ዑመር እህት ማን ናቸው? ሐፍሳ ብንቱ ዑመር ዘውጀቱ ረሱል ላሂ ሰለላሁ ዐለይሂ ወሰለም የነቢያችን ባለቤት ናቸው። ሄጄ ለእህቴ ንግር። እህቴ ደግሞ ባለቤቷ ሲመጡ ረሱል ሰለላሁ ዐለይሂ ወሰለም አፍሮ ፈርቶ መናገር ከብዶት ነው እንጂ አብዱላህ ብን ዑመር እኮ ይሄንን መናማይ ብላ ስትነግራቸው በጣም ደስ አላቸውና ኒዕመ ዓብዱላህ ለው ካነ ዩሰሊ ቢለይል፣ ዐብዱላህ እኮ ሚያምር ልጅ ነበር ሌሊት ተነስቶ መስገድ ቢጀምር ቢሰግድ ኑሮ እሱን የሚያህል የለም ነበር እኮ በጣም የሚያምር ነው አሉ። እህቴ ስት ነግረኝ ከዛን ቀን ጀምሬ የቅያመሌይል ትቻል አቀማል። አላህም መርጦ ነው ለቅያመሌይል የሚሰጠው። በርካታ ዓሊሞች ቅያመ ሌይል አይሰግዱ። አብዛኛው ነጋዴማ ሰማንያም ዘጠናም በመቶ በላይ ከዑለማዎቹ በታች አለው አይሰግድም። ቂያመ ሌል ጥቂት ሰው ነው ቂያመ ሌል የሚሰግደው። ማናችንም አላህ ስብሓነሁ ወተዓላ ካልወፈቀ በስተቀር መስገድ አንችልም። የወፈቃቸው ሰዎች ይሰግዳሉ። ለዚህ ነው አላህ ወጣኢፈቱን ምን ለዚነ መዓክ አንተ ጋር ካሉት ሰዎች መካከል የተወሰኑት ሰዎች ልክ እንዳንተው የሚሰግዱ እንዳሉ አውቃለሁ። አላ አላ የሚሰግዱ